የተራቡ አይኖች ክፍል 23 ዛሬ የሚለቀቅ ይሆናል። ሁላችሁም ይሄንን ቪዲዮ ላይክ በማድረግ እንግዲህ አብሮነታችሁን አሳዩን። ይሄንን ቪዲዮ ከአንድ ሺህ በላይ ላይክ እንደምታስገቡት ተስፋ አደርጋለሁ። እንዲሁም ወደ በኋላ አካባቢ የምነግራችሁ ትልቅ መረጃ ስላለኝ ይሄንን ቪዲዮ እስከ መጨረሻው ማየት አይረሳ። ሰላም ጤና ይስጥልን፣ ውድ የአቤሎ ኤችዲ ቤተሰቦች በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ዛሬ እንግዲህ በሁለት መረጃዎች ነው የመጣሁት። አንዱ የተራቡ አይኖች ዛሬ ይለቀቃል፣ እንዲሁም ደግሞ በሳምንት ሁለቴ ይሁን አይሁን የሚለው ጥያቄ እንግዲህ ምላሽ አግኝቷል። ስለ እሱም አወራችኋለሁ። ሌላው መረጃ እንግዲህ፣ እኛም ጠፍተንበት የነበረው መረጃ አዲስ ስራ እየሰራን መሆኑ ይታወቃል። ያንንም አዲስ ስራ ለእናንተ እንሆ ልንል ዝግጅታችንን አጠናቀን ጨርሰናል። ሁላችሁም አዲስ የሚለቀቀውን ተከታታይ ስኩል ላይፍ ድራማ እንግዲህ ይለቀቅ እያላችሁ በመጻፍ ድጋፋችሁ እንድታሳዩን ስል በአክብሮት እጠይቃለሁኝ። ውድ ቤተሰቦቼ፣ ዜማዬ የተሰኘ አዲስ ተከታታይ ስኩል ላይፍ ድራማ በቅርብ ቀን ይዘን እንመጣለን። መጀመሪያ ላይ እንዳነሳሁላችሁ እንግዲህ የተራቡ አይኖች ዛሬ የምንለቅ ይሆናል። ግን ሁላችሁም ይሄንን ቪዲዮ ላይ ካድርጉ ከእናንተ የሚቀንሰው ነገር የለም። እናንተም ይሄንን ለማድረግ ምንም እንደማትፈልጉ አውቃለሁ። ከጠየቅኩት በላይም እንደምታደርጉ አውቃለሁ። በእናንተ ቤተሰቦቼ ሙሉ ተስፋ አለኝ። በሌላ በኩል እንግዲህ የተራቡ አይኖች በሳምንት ሁለቴ ይለቀቅልን የሚል ሀሳብም ተያይዞ መጥቶ ነበረ። ለሱም እንግዲህ አሁን ምላሽ ሰጣችኋለሁ ማለት ነው። እንግዲህ የተራቡ አይኖች በሳምንት አንዴ እንደሚለቀቅ ይታወቃል። እንዲሁም ደግሞ ደቂቃው አጭር ነው የሚል ሀሳብ ነበረ። እሱን ግን በቻልነው አቅም ለማስተካከል እየሞከርን ነው። አንዳንዴ አጠር ይላል፣ አንዳንዴ ረዘም ይላል። ግን ከዚህ በኋላ የምንሰራቸው ስራዎች ሙሉ ለሙሉ ደቂቃዎችን ከፍ እያደረግን ለመስራት እንሞክራለን ማለት ነው። ግን ሁላችሁም ይሄንን ቪዲዮ ላይክ አድርጉ። እንግዲህ በሳምንት ሁለቴ ይለቀቅ የሚለውን ሀሳብ ለየተራቡ አይኖች ክሮች ለማቅረብ ሞክረን ነበረ። እነሱም በሰጡን ምላሽ መሰረት በቅርብ ቀን በሳምንት ሁለቴ መልቀቅ እንደሚጀምሩ እንዲሁም ያ ጊዜ ሩቅ እንዳልሆነና ምናልባት በዚህ ሳምንትና በቀጣይ ሳምንት ላይ በሳምንት ሁለቴ መልቀቅ እንደሚጀምሩ አሳውቀውናል እንኳን ደስ ያላችሁ ማለት እንፈልጋለን ውድ ቤተሰቦቼ እንግዲህ በሌላ በኩል እኛም እየለፋንበት የነበረው ስራ አዲስ የሆነ ተከታታይ የዩቲዩብ ድራማችን በዚህ ሁለት ሳምንት ውስጥ ይለቀቃል። እንግዲህ ሁለት የምስራች ባንድ የሆነው ማለት ነው። ሁላችሁም ይህንን ቻናል ሰብስክራይብ እያደረጋችሁ ቪዲዮውንም ላይክ እያደረጋችሁ ጠብቁን። እንወዳችኋለን። ሰላም ሁኑልን።